በስም አብ ወወልድ በመንፈስ ቅዱስ አህዱ አምላክ አመ ስራ ወሰድስቱ ለመስከረም በዛቲ ዕለት ፈነው እግዚአብሔር ለገብርኤል ሊቀ መላእክት ሀበ ዘካርያስ ወልደ በራኪዮ ዜነዎ በእንተ ልደቱ ለዮሐንስ መጥምቅ እምኔሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 26 በዚች ቀን እግዚአብሔር የመላእክት አለቃ ገብርኤልን ወደ በራኪዮ ልጅ ዘካሪያስ ልኮት መጥምቁ ዮሐንስ ከእርሱ ስለመወለዱ አበሰረው። ስሙ የተመሰገነ እግዚአብሔር ልጅን ይሰጠው ዘንድ አስቀድሞ ሁልጊዜ በመጸለይ ወደ እግዚአብሔር ይማልድ ነበረ። ልጅ ያልወለደውን እግዚአብሔር ብዙ ተባዙ ምድር ሙሏት ያለው በረከት ያጣ ነው በማለት እስራኤል ይገዳደሩ ነበርና ልመናውንም ሰማ። በቤተ መቅደሱም ቁሞ እጣንን ሲያሳርግ መልአኩን ላከለት። በከበረ ወንጌልም እንደተባለ መንገዱን ይጠርግ ዘንድ በንጉሥ ክርስቶስ ፊት እንደሚሄድ የተነገረለት ታላቅ ነቢይ ዮሐንስ ከእርሱ መወለዱን አበሰረው። ዘካርያስም የሰውነቱን መድከም የመውለጃውም ዘመን እስካለፈና ፈጽሞ እንዳረጀ የሚስቱም እንዲሁ ዘመኗ እንዳለፈና ፈጽማ እንዳረጀች መካንም እንደሆነች ያውቅና ስለዚህም ይህ ነበረ፣ እንዴት ይሆንልኛል እኔ ያረጀው ሽማግሌ ነኝ፣ ሚስቴም እንዲሁ ዘመኑ አልፏል፣ መካን ሆናለች ብሎ የእግዚአብሔር መልአክ ተከራከረው። መልአኩም እኔ ይህንን ልነግርህ ከእግዚአብሔር ዘንድ ወደ አንተ ተልኬ ነበር ልትጠራጠር ባልተገባህ ነበረ። አሁንም ይህ በጊዜው እስኪፈጸም ዲዳ ሆነ መናገር ይሳናሃል ብሎ ገሰጸው። ዘካርያስም የወልደ እግዚአብሔርን መንገድ የሚጠርግ ዮሐንስ እስከሚወለድበት ጊዜ ድረስ ዲዳ ሆነ። በሚገረዝበትም ቀን የሕፃኑ አባት ዘካርያስ የሕፃኑን ስም ምን ብለው እንደሚሰይሙት ጠየቁት። እርሱም ብራና ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ከዚያም ጊዜ አንደበቱ ተፈቶ እግዚአብሔርን አመሰገነው። ስለ ልጁም ዮሐንስ እርሱ የልዑል ነቢይ እንዲባል መንገዱን ይጠርግ ዘንድ በእግዚአብሔር ፊት እንደሚሄድ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛንም በዘካርያስ እና በቅድስት ኤልሳቤጥ በልጃቸው በመጥምቁ ዮሐንስ ጸሎት ይማረን፤ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሰማይቱ የቅዱስ ዮስጦስ ልጅ የቅዱስ አቦሊ የስጋው ፍልሰት ሆነ። ዳግመኛም የአስር ሺህ ሰማዕታት የቅድስት አጋታ፣ የበርባራ፣ የዩሊያና የአባቱ የአባቱ ጊዮርጊስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። የጥን በረድኤተ እግዚአብሔር ጽሕፈ ዜና ገብሉላ ለአቡነ ሀብተ ማርያም አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ለአጠይቁ አካላት ሶስት ብንል በባህሪ እና አንድ አምላክ ብለን አምለን የአቡነ ሀብተ ማርያም ገድል መጽሐፍን በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ስራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይና የጨረቃን የከዋክብትን መንገድ በቃሉ የወሰነ የእየብ የልዩን የጥንት የሆንን መመላለሻ ሰባት ያደረገ ከዕለታት ኬክሮስ ጋር የንጹሐን ጸሎትን የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን፣ ሶስትነቱን ዘንግቶ የካደ ሰው ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም የሚውረድ ለዘላለም በእውነት አሜን። ትሩፋቱ የበዛ ቸር ደኩነተኛ ክቡር የሚሆን የአቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ ወልድ መንፈስ ቅዱስ ጦታ የሚሆን ፀሐይ የሚባል ዜና ገድሎ አናስርት ካልደረሱበት የደረሰ ሰው የሚሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባብ ተማሪያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው እውቀትን አንቺ እህቴ ነሽ ያላት ምስጢርን ሀገርን ያደረጋት በምግባቱ አስቀድሞ ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ምልኤል ኮከብ ነው ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ መዓልቱን ሌሊቱን የሚመግብ መጋቤ መሬት የሆነ ምልኤልን የሚመስል በፊቱ በፊት በፊቱ ፀሐየ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ ሞገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቦናችን በር የሚሸፍነውን፣ የሚይዘውን የድንቁርና ያላዋቂነት ሽፋን ያረቅልን ያስወግድልን፣ አምስቱን ክፉ ህሊናት በበጎ ህሊናት የሚያስብ የሚሰበስብልን ራእየ ዮሐንስ ምዕራፍ 2 ቁጥር 15 ላይ እንደተነገረ ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂትና ቅርጽን የአንደበታችን አልጫነት ልጫነት በመለኮት ጨው ያጣፍጥልን። ዛሬም በክቡር አቡነ ሀብተ ማርያም በዓል የተሰበሰባቸው አባቶች ወንድሞች እጅግ በጣም ያስደስታልና ታሪኩን በልባቸው ስሙ። የዚህ የዚህ ቅዱስ አባታችን የትውልዱ ሀገሩ የራውይ የምትባል ምስራቃዊ ሀገር ውስጥ ነው። የኢትዮጵያ ንጉስ እስክንድር በነገሰ በ486 ዓ ም ፍሬው ቡሩክ የሚባል አንድ ሰው በዚያች ሀገር ውስጥ ነበረ። ይኸውም ከከበሩ ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበረ። በህጋዊ ጋብቻ ስሟ ወስጤና በምትባል ሴት አገባ። ይህችም ሴት በደግ ስራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷ እና ትሩፋቷን ሁሉ ነግራችኋለሁ። ነገር ግን አስቀድሞ ከዚህ ዓለም በሕጋዊ ባሏ ጋር በንጹህ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋሃትና ትህትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እነግራችኋለሁ። እንዲህ ባለ ስራ ሳለች መንፈሳዊ ሀሳብ እንዲህ ሲል ተነሳሳባት። ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገልጣልና። ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ፣ በነፍሱ ከተጎዳ ምን ይጠቅመዋል? ምን ይረባዋል እንዳለ፣ ለአንቺ ግን በሰማይ ጸንቶ መኖርም ሁለተኛዋን ሀገር መያዝ ይሻልሻል የሚል ሀሳብ መጣባት። ይህንን ካሰበች በኋላ ፈጥና ተነስታ በሌሊት በቤቷ ወጥታ በሀገሯ አንጻር ትይዩ ወደሆነ በረሃ ሄደች። በውስጡም ከሰው ወገን የማይኖርበት ቦታ መካከል ምድረበዳ ወደሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳሞች፣ ከጦጣዎች እና ከዝንጀሮዎች በስተቀር ምንም ምን የማይኖርበት በረሃ ነው፣ በረሃ ነበረ። በዚያችን ቦታ ደጃፎ ያልተዘጋጅ ትንሽ ዋሻ አገኘች። ምንም ምን ሳትናገር ከዋሻ ውስጥ ገብታች በዋሻ ውስጥም ቁሞ በትጋት መስብሮ ዳዊትን በአንክሮ በተደግሞ የሚደግም ክቡራ ባህታዊ አየች። በአየችው ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጦ ላይ ላይ ወረደበት። በመስቀል ምልክትም ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበ ባማተበና ስመ እግዚአብሔር በጠራ ጊዜ እንዳልሸሸች ስላየች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምታት መስላው ነበርና ሰው መሆኗን ባወቀ በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናን ታፈርሽ ዘንድ ከየት መጣሽ? አለ። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ፣ እኔ እዚህ ያው እግዚአብሔር የባህሪ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊት አይደለሁም፣ አለችው። ነገር ግን ቤቴን፣ ንብረቴን ያለኝ ሁሉ ትቼ እችላለሁ በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደ ምድረ በዳ መጣሁ። በዚህም ገዳም ውስጥ በረሃ ሰው እንዳለ አላወቅኩ ነበረ፣ ሰውን የሚባል አራዊት ብቻ የሚኖርበት ሰውን የሚበሉ አራዊት ብቻ የሚኖርበት ይመስለ ነበረ አለችው። ይህም ባህታዊ በትሕትና በፈሪሀ እግዚአብሔር ይህን የሚያስደንቅ መልካም መልስ በመለሰችለት ጊዜ አንድ ሰዓት ያህል ባሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ፣ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ከአንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤት ተመልሽ አልሄድም ከገዳማት በአንድ ቦታ መንኩሽ የመኖር ወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለም አልመለስም አለችው። ያም ባህታዊ ምንኩስና ምንኩስና ሲለሽም አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽን እነግርሻለሁ። ከሕጋዊ ባለቤትሽም ወንድ ልጅ ተወልጃለች። ስሙም ለዓለም ሁሉ የሚጠቅም ይሆናል። የገድሉን የትሩፋቱን ዜና እስከ ዓለም ዳርቻ ይደርስ በሕይወተ ሥጋ ሳለ በፈጣሪ በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣል ከገሃነመ እሳት በሕይወተ ሥጋ ሳለ በፈጣሪ በእግዚአብሔር ፈቃድ የብዙዎችን ሰዎች ነፍሳት ከሲኦል ያወጣ እንደ መላእክት ክንፈ ጸጋ ተሰጥቶታል። በሰው አካልም በስጋ ሆኖ ላይ በስጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የስላሴን አንድነት ሶስትነት የሶስትነታቸው ምስጢር ያል ቅድስት ዮስጢናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች የፈጣሪ ፍቃድ በሆነ ወደ ቤቴ መለሳለሁ አለች። ይህን ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿን መውጣቷን መግባቷን ምንም አላወቁም። ጥቂት ወራት ከቆየችን በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌ ረዳ ብሩ የሆነ መልከ መልካም ልጅ ወለደች። ሁለንተናው ጨረቃ የጉለቱ መልአት አስራ አምስት ሌሊት ሆኖ በብሩ ብርሃን በምላት የሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩ የሆነ ልጅ ወለደች። ይህን ህፃን በግንቦት ወር በ26 ቀን በተወለደ ጊዜ በእናቱና በአባቱ ቤት ታላቅ ደስታ ሆነ። ሜሉን ገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቶቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባ መብሉን መጠጡን ሰጥተው የሚገባ አጠገቧቸው። ከዚያ በኋላ ሁሉም በአንድነት በቡራኬ በምርቃት አመሰግኗቸው እናት አባቱን ይህን ቅዱስ ልጃቸውን በሰማያዊና በምድራዊ በረከት የተባረከ የተቀደሰ ይሆን እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ ቤታቸው ተመለሱ። ይህም ቅዱስ ሕፃን አርባ ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፈቃድ ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀበለ፣ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ክርስትና አባቱ አሳልፎ ሰጠውና ስሙን ሀብተ ማርያም ብሎ ሰየመው። ከዚያ በኋላ እናቱ እናት አባቱ ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋር ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔር በመፍራት አደገ። ከእለታት በአንድ ቀን ካህናቱ በቤተ ክርስቲያን ምሕላ ሲያደርሱ እግዚኦ ማህረነ ክርስቶስ እያሉ ሲጸልዩ ቅዱስ ሀብተ ማርያምን በልቡ ይቺ ጸሎት በጣም ጥሩ መልካም ጸሎት ናት አለ። እኔ ይቺ ጸሎት ምርጫት አለሁ ከዚህ ዓለም ከሀሳች ሊና ከሚመጣው ዓለም ከጋነ መሳት ድድባት አለሁ እንድድንባት ማውቃለሁ አለ። መልካም የመረጠ መልካም እድል ያገኛል። ከሁላ አላደረገም ክፉ አይገኝም አለ። ይህንን ብሎ ጸሎትን አዘወትረ ያየውን የሰማውን እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘወትሮ ይጸልይ ጀመረ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታች ጸልዩ እንዳለው ስጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱን በትኝው ጊዜም ለጸሎት ተነስቶ በዚህ የጸሎት ጌታውን ያመሰግን ነበረ። ስግደትንም እንደ እጣን ፈረስ ሩጫ ብዙ እስኪያለበው ድረስ ይሰግድ ነበር። እናትና አባቱን ከእንቅልፋቸው በሚነሱበት ጊዜ ግን ወደ መኝታ ሄዶ የተኛ ነበር። የሚሰራውን የጽድቅ ስራ እንዲያውቁበት ጸልም እንዳያወት ጌታ በወንጌል እንደተናገረ ከጥቂት በኋላ አባቱ ሀብተ ማርያም የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳን፣ በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያም ይጠብቀው ነበረ። ከእለታት በአንድ ቀን በጎቹን ሲጠብቅ ብዙ የሚሆኑ የበጎች ስረኞች እሸት ተሸክመው መጥተውና እሸትን እንብላ አሉት። አቡነ ሀብተ ማርያም እኔስ አልበላም አላቸው። እነርሱ እኛ ብላ ስንልህ ስለምን አትበላም ማለት፣ አባታችን ይህች እሸት ከየት እንዳመጣችሁት ምን እንደሆነ ስለማላውቅ ነው አላቸው። እረኞችም አባታችንን በቁጣ አይን አዩት፣ ብዙም ተቀጣጠቡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ፣ ከዚያ በኋላ በፊቱ ተቀምጠው የአንሰርቀ ያመጡትን እሸት ይበሉ ጀመረ። እሸቱንም በልቶ ከፈጸሙ በኋላ አባታችን ቅዱስ አቡነ ሀብተ ማርያም እነዚህ አንበል ጠባቂዎች የማንችለው ጽኑ ዝናብ መጥቷልና ወደ ቤታችን እንግባ፣ ከዚህ የምንጠጋበት ቤት ወይም ዋሻ የለንም አላቸው። ቅዳኞቹን ቅዱስ አባታችን ለአንተሳ እኛ የማናየውን የሚያይ ሌላ ልዩ አይናለህን? በሰማይ ምን ደመና የለም፣ ነፋስም ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ አይነፍስም፣ ሀገሩም ብራ ሆኖ ይታያል። አንተ ግን ዝናም ይመጣል ትላለህ፣ ደመና ወዴት አለ አሉት። ቅዱስ አቡነ ሀብተ ማርያምም እኔ የማውቀውን እናንተ አታውቁም ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታል። በፊት በልብ አምላክ ቅዱስ ዳዊት እንደተናገረ ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁልጊዜ ይኖራል። ከሰይጣን ወጥመድም ከክፉ መንገድም እንዲዙ አድርጓቸዋልና እኒህም እረኞች አንተ ራስህ ተመልሰ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት። ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱ ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎዳጎዱ፣ ብልጭታም ወገግታም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎች አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበር እና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው ሁላቸው ይሄ ጥፋቷ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ፣ አንድ አምላክ በሚሆን ዛሬም ዘወስርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ መስከረም 27 በዝች ቀን ቅዱስ ኤዎስጣቴዎስ ሁለቱም ልጆቹና ሚስቱ በሰማይትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። መስከረም 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ድንግል ማርያም፣ ቅዱስ ዮሴፍ አረጋዊ፣ ቅዱስ ዮሐንስ መጥምቅ ጽንሰቱ፣ ቅዱሳን ዘካርያስና ኤልሳቤት፣ ቅዱስ አቦሊ ሰማዕት ፍልሰቱ። ወርሃዊ በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ ቅዱሳን ሰማዕታተ ናግራን ቅዱስ አቡነ ሰላማ ከሳቴ ብርሃን። ኤልሳቤጥም የማርያምን ሰላምታ በሰማሽ ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፦ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 41 ጀምሮ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረዴት ያሳትፈን፣ የሰማነውን በልቦናችን ያሳድርብን፣ በሰማነውም ሰላሳ ስድሳ ያማረ መቶ ፍሬ አፍርተን የመንግስት ወራ ሽክሩ ቅዳሾች እንድንሆን አምላካችን ቸርነቱ ይርዳን። በጸሎታቸው አስቦን አትርሱን ያሉትን በእያሉበት ያስብልን። ከእመቤታችን ከቅድስት ድንግል ማርያም በረከት ረዴት ያሳትፈን። ወርኃ ጾም በሰላም አስጀምሮ በሰላም ያስፈጽመን። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀን ነብያለ እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራ የኃጢአት የኃጢአት ሁሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ያሳደረ አምላክ ሰላም ያውለን። ሰላም የዋለ አምላክ ሰላም ያሳድረን። ይቆየን።